ተመልካቾቻችን ዛሬ ገራሚ ምርጥ የሆኑ የፈርኒቸር ስራዎቻችንንና የመጅሊስ ስራዎቻችንን በዚህ በረመዳን ወር ቤታቸውን ያሳምርናቸውን ሁሉ እየላችሁ ቀርብ ያለው ቪዲዮውን እስከ መጨረሻ ድረስ በማየት ላልሰማ ላላየ ሼር እያደረጋችሁ አብራችሁን እንድትቆዩ በአክብሮት ጠይቃለሁ። ሰይድ አረቢያ መጅሊስ ሰሜን ሸዋ ደራ አደሬ ከተማ ላይ ምርጥ ማራኪ የሆኑ ፈርኒቸሮችና አረቢያ መጅሊሶችን በጣም የሚያማምሩ በየዲዛይኖች በየከለሮች እንዲሁም ደግሞ የአምስት አመት ዋስትና ያላቸውን መጅሊስ አረቢያዎችን እንዲህ በሚያማምሩ ሁኔታ በሰይድ አረቢያ መጅሊስ ተውቦ አምረው ወደ የቤታችሁ የገቡ ስራዎቻችን ናቸው። እንግዳውስ ሁሌም ለቤታችሁ ውበት፣ ጥራት ምንም ሀሳብ ጭንቀት እንዳይገባችሁ ሰይድ አረቢያ መጅሊስ ጋር ሁሉም ነገር እየተሟላ በጣም በሚያማምቁ ሁኔታዎች ተሰርተው እነሆ ለቤታችሁ አእያበቃ እንገኛለን። እንግዲያውስ ላይ ሰይድ አረቢያ መጅሊስን ማግኘት ከፈለጋችሁ ስክሪኑ ላይ ባለው ስልክ መደወል ሶሻል ሚዲያ ደግሞ መጠቀም ከፈለጋችሁ 09437256 ምርጫችሁን አድርጋችሁ በቴሌግራም በዋትሳፕ ኢሞት እንደዚሁም ደግሞ በዩቱብ ቻናላችን መከታተል ትችላላችሁ። በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችው ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ አብሮነታችሁን እንድትገልጹልኝ በአክብሮት እጠይቃለሁ። ሰይድ አረቢያ መጅሊስ በጣም የሚገራርሙ ከለርና ዲዛይን ያላቸውን እንዲህ በሚያምሩ ሁኔታ ተሰርተው ወደ የቤታቸው ሊገቡ የተዘጋጁ መጅሊስ አረቢያዎች ናቸው እነዚህ። ስለዚህ የረመዳንን ወር እንግዲህ ቤታቸውን ፈካ ዋው አድርጋችሁ እንግዲህ በቤታችሁ መደሰት ከፈለጋችሁ ሰይድ አረቢያ መጅሊስን ምርጫችሁ አድርጋችሁ መታችሁ መጎብኘት ትችላላችሁ። በሶሻል ሚዲያ መከታተል ትችላላችሁ። ሰይድ አረቢያ መጅሊስ ጥራትና ምርጥ የሆነ ቦንድድን ከየምንጣፎቻቸው ጋር እንደዚሁ ፈርኒቸሮችን፣ ቲቪ ስታንዶች፣ ቁምሳጥኖች፣ ብፌዎች፣ አልጋዎች፣ ቲቪ ስታንዶች ሁሉም ሰይድ አረቢያ መጅሊስ ጋር ለሀገራችን ልጆች መፍትሄ ይዘን ቀርበናል። ና ኑና ጎብኙን፣ አስጎብኙን መልእክታችን ነው። በስራዎቻችን ላይ ኮመንት ሀሳብ ካላችሁ ኮመንት ላይ ጻፉልን። እኛም የተከበሩት ቤተሰቦቻችን እንግዲህ የሰጣችሁንን ሀሳብ አስተያየት ይዘን እንግዲህ ለምሰጡን ሀሳብ አስተያየት እንግዲህ መልስ ይዘን እንቀርባለን። ለምሰጡን ሀሳብ አስተያየት ደግሞ ትልቅ ክብር ምስጋና አለን ማለት ነው። ሰይድ አረቢያ መጅሊስ እንግዲህ ጨርቆችን ከቱርክ ቦንድዶችን ከጅቡቲ በማስመጣት እንዲሁም ደግሞ አውስትራሊያ ጣውላዎችን በጣም ጥሩ የሆኑ ጣውላዎችን በመምረጥ ዱከም ጣውላ እና አውስትራሊያ ጣውላዎችን በመጠቀም ለቤታቸው ውበት እያስዋብን እንገኛለን። ምንጣፎችም በጣም ማራኪ ማራኪ አሉና ጎብኙን ይላችኋል። ረመዳን ሙባረክ

እኛም ምስጋና ለሱ ማስገባት አለብን። አልሐምዱሊላህ ረብልዓለሚን ብለናል። እንግዲህ ጥራታቸውን የጠበቁ ቦንድድ ማለት እነዚህ ናቸው። በጣም በየተለያዩ ቴክኒስ አላቸው። እንደተለመደው በ1፣ 12፣ 16፣ 20፣ 25፣ 30 እያለ እስከ 35 በቦንድድ ብቻ የሚሰሩ አሉ ማለት ነው። ለዚህ ነው ሰይድ አረቢያ መጅሊስ ጋር ከመጣችሁ እንደ አቅማችሁ ምንጣፎችንም ሆነ መስገጃዎችን፣ አልጋዎችንም ሆነ ብፌዎችን፣ ቲቪ ስታንዶችን፣ ሁሉም ነገር በምትፈልጉት ዲዛይን እንሰራላችኋለን። ስራዎቻችን ለየት ከሚያደርጉት ደግሞ አንዱ ረብረባችን ብረት፣ ስታንዳርዱ የጠበቀ ብረት እንደፈለገ ላው ላይ ብዘሉ ምንም ንክች የማይለውን ስራ ነው እየሰራን ያለ ነው። ይሄ ደግሞ ትልቅ ኩራት ነው እየተሰማ ያለ። ምክንያቱም ሰው ለሚከፍለው ሰው ለሚያሰራው ስራ ጥርት ያለ ጥንቅቅ ያለ ስራ አሰርቶ ከስራችን ሲሄድ እኛም ትልቅ ደስታ ነው የሚሰማን። ለዚህ ነው ሁሌም ሰይድ አረቢያ መጅልስን ምርጫችሁ አድርጉ የምንላችሁ። ከቦንድራችን በተጨማሪ ጨርቆች፣ የቱርክ ጨርቆች ናቸው እነዚህ ለመጅሊስ የምንሰራቸው ማለት ነው። በጣም የሚያምር እንደምታዩት ነው። እንግዲህ በጣም ገራሚ ገራሚ የሆነ አረቢያ መጅሊሶች አሉ። እንግዲህ ተሰርተው ከኛ ጋር ደግሞ ወደየቤታቸው የገቡ መጅሊሶችን ላስጎብኛችሁ። እስከ መጨረሻው ድረስ ተከታተሉን። ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን ደግሞ እንዳዘነጉ። እንግዲህ ይሄ መጅሊስ በቅርቡ ወደየቤቱ የገባ መጅሊስ ነው። በሰይድ አረቢያ መጅሊስ ተውበው ተሰርተው ማሻ አላህ ቤታቸው ሄደው የተደሰቱበት ወንድማችን እንዲህ በሚያምር ሁኔታ ሰርተን እኛም ቤቱ አስገብተንለታል። ይሄ ባለፈው ሳምንት ይሄም እንደዛው በለረመዳን እንግዲህ የገባ በጣም ብዙ መጅሊሶች አሉ። ይሄም እንግዲህ ማሻላ ወንድማችን አስር ካሬ በሀያ አምስት ቲክነስ ገብቶለት ቤቱን ፈታ አርገንለት አለ ማሻላ መብሩክ ብለነዋል። ስለዚህ ይሄም የወንድማችን በሀያ ቲክነስ ይሄ ደግሞ በሀያ ቲክነስ የተሰራ መጅሊስ ነው ማሻላ። ይሄም መብሩክ ብለነዋል ማሻላ የምትመለከቱ መጅሊስ ደግሞ በሀያ ነው፣ ይህም የተሰራው ይህም በሀያ ቴክኒክ ተሰርቶ ወደ ቤቱ የገባ መጅሊስ ነው። ማሻአላ ይህንንም መብሩክ ብለናል። ይሄ ወደ ቤቱ ገብቶ ደግሞ እንደዚህ ፈራር ሸንለታል። እያቸውት እንዲህ በሚያማምሩ ሁኔታ ቤቱ ገብቶ ፈራር ሸንለት እንዲህ በሚያምሩ ሁኔታ ረመዳንን ደስ በሚል ሁኔታ እያሳለፈ ይገኛል። ወንድማችን እንግዲህ ከውጭ ሀገር በበለጠ እንግዲህ የሀገር ውስጥ ቤተሰቦቻችን እንግዲህ የሀገር ውስጥ ነዋሪዎች፣ በተለይ የደራ የአደሬ የከተማ ነዋሪዎች ምርጫቸውን ሰይድ አረቢያ መጅሊስ እያደረጉ ነው። በአሁኑ ሰዓት ላይ በብዛት በአሁኑ ሰዓት ላይ ለኢድ እንኳን በብዛት መጅሊሶችን እያዘዙ ያሉት የብዙ የከተማዎች ነዋሪዎች ናቸው። ይህ ደግሞ በሳውዲ የምትገኝታችን እህታችን እንግዲህ ወደ ቤቷ ባለፈው 12.5 ካሬ ወደ ቤቷ ያስገባንላት ነው። ገራሚ የሆነ መጅሊስ ነው። ማሻ አላህ። ይሄ ነው እንግዲህ ሰይድ አረቢያ መጅሊስን በየትኛውም ሀገር ሆናችሁ የትም ሆናችሁ ካዘዛችሁን፣ እኛም ከእናንተ ከምትጠብቁት በላይ በታማኝነት እቤታችሁ እናስገባለን የምንለው። ይህ የምትመለከቱት መጅሊስ ደግሞ እህታችን እንግዲህ ወደ አዲሱ ገበያ አካባቢ እንግዲህ ይገባላት ማሻ አላህ ስለዚህ ይሄ በአምስት ቴክኒስ ተሰርቶ እኛ ጋር ተቀምጦ የነበረ በክብር አስቀምጠን ነበር። ወደ ቤቷ እንግዲህ ቤቷ ሲያልቅላት ደግሞ ወደ ቤቷ አስገብተን እንዲህ በሚያምር ሁኔታ ፏ ያደረግንላት በቅርቡ ነው። ለዚህም ነው እንግዲህ ሰይድ አርቢያ መጅሊስ የትም ቦታ ሆናችሁ እንዲህ በሚያማምሩ ስራዎችን ሰርተን እናስብላችኋል የምንለው ለቤታችሁ ቤትን መስራት ማስዋብክ ደግሞ ከፈለጋችሁ አብዱ ሰመድ የቤት ስራና የጅፕሰን ስራ መጎብኘታችሁን አትዘንጉ። ይህን ቤት እንግዲህ እንዲህ በሚያምር ሁኔታ ያስዋበው አብዱ ሰመድ የቤት ስራና የጅፕሰን ስራ ነው። ስለዚህ እሱንም እየጎበኛችሁ ዩቱብ ቻናል አላቸው፣ እንዲሁም ደግሞ ግሩፕ አላቸው። እነሱንም እየጎበኛችሁ መጠቀም ትችላላችሁ ይላል ሰይድ አረቢያ መጅሊስ። እንግዲህ ውድ የተከበራችሁ የሰይድ አረቢያ መጅሊስ ዩቱብ ቻናል ተከታታዮች ቤታችሁን ማስዋብ እንዲሁም ቤታችሁን ማሳመር ከፈለጋችሁ ቀዳሚ ምርጫችሁን ሰይድ አረቢያ መጅሊስ ማድረጋችሁን እንዳዘነጉ። ይህ የምትመለከቱት የእህታችን መጅሊስ በሃያ አምስት ቴክኒስ ተሰርቶላት እንግዲህ በቅርቡ ወደ ቤቷ ገብቶ ቤቷ ውስጥ እንግዲህ ማሻላ መብሩክ ያልናት በአሁን ሰዓት ላይ እንግዲህ መብሩክ ብለናታል። ወልዳለች እህታችን አላህ ያፍያ የርዝቅ የራህመት ልጅ አላህ ያደርግላት፣ ልጇንም አላህ ያሳድግላት። መብሩክ ብለናታል። በደስታ እንግዲህ ከመጅሊሱ ከገባ በኋላ እሷም እንግዲህ ማሻላ በአሁን ሰዓት ላይ ወልዳ የተኛች በጥቤት ነው ማሻላ እንግዲህ በደስታ ነው ሁሉ ነገር እንግዲህ ሰርተን ከቤታቸው ድረስ ዘንሄደን እንዲህ በምታማምሩ በሚያማምሩ ዲዛይን ከለር እያሷምን ቤታቸው ድረስ ይዘን ሄደን ፈራርሸን፣ እንዴት ነው እንዴት ተቀበላችሁን? እንዳያችሁት ነው ወይ ሀሳባችሁ እንዴት ነው ብለን ሀሳብ አስቴታቸውን ተቀብለን ቤታቸውን እያሷምን እንገኛለን ማለት ነው። እንግዲህ በሰሜን ሸዋ ደራ አደሬ ከተማ ላይ እንሆ ሶስት ዓመታትን ሰይድ አረቢያ መጅሊስ በመጅሊስ ስራዎችን እያስቆጠርን እንገኛለን በዚህ በሶስት ዓመታቶች እንግዲህ በጣም ብዙ ቤቶች እንደዚሁም ደግሞ ከኛ ጋር እየሰሩ የነበሩት በራሳቸው ከስራ ወጥተው ስራዎቻቸውን እየሰሩ ቤታቸውን እያሰማመሩ የሚገኙ ወጣቶች አሉ። ይህ እንግዲህ ሰይድ አረቢያ መጅሊስ የመጀመሪያ አላማውም ይሄ ነው። ምክንያቱም የሰው ልጅ ሰርቶ የሚያማምሩ ነገሮችን አዘጋጅቶ መፍትሄ ለሀገራችን ልጆች ካለ ሁሉም ነገር የሚያማምሩ ነገሮችን ማቅረብ ግዴታ ነው። ላይክ ሼር ሰብስክራይብ ማድረጋችሁን ደግሞ እንዳዘነጉ። ይህ የምትመለከቱት መጅሊስ እህታችን ሰውዲ ሆና ያዘዘችው በቅርቡ መታ ወደ ቤቷ ያስገባንላት ባለ 25 ቴክኒስ ባለ 30 ቴክኒስ፣ ይሄ 30 ቴክኒስ ነው። ከላይ ከታች ወደ ላይ ማለት ነው። እንግዲህ በጣም የሚያምር መጅሊስ ነው። ማሻ አላ በሏት። እሷም እንግዲህ ያው መታ ወደ ቤቷ ገብታ ቤቷ ውስጥ እንግዲህ ሆያ ላይ ትገኛለች። ረመዳንም በቤቷ ማለት ነው የምትመለከቱትም ማሻአላ ይህም እህታችን እንግዲህ እሷም በውጭ ሀገር የነበረች ነው። አሁን በቅርብ መታ ላይ በረመዳን ውስጥ የገባቸው አሁን በቅርብ 15 ቀን በፊት እኛ ቀርበን ያስገባንላት ነው። ይሄ ማሻአላ ባለቤቷ ቤቷ አስረክበናል። ለዚህም ነው እንግዲህ ሁሌም የሰይድ አረቢያ መጅሊስን ትዕዛዞች ስትመለከቱ እኛም በሚያማምሩና ውብ የሆኑ ስራዎችን ሰርተን እስከ ቤታችሁ ድረስ ይዘን ሄደን እንፈራረሽላችኋለን። ከእናንተ የሚጠብቀው ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበራታቱን ነው። የምንለቃቸው ቪዲዮዎች ደግሞ የሚደርሳችሁ ሰብስክራይብ በማድረግ አብሮነታችሁን እንድትገልጹልኝ በአክብሮት ጠይቃለሁ። ሰይድ አረቢያ መጅሊስን በማግኘት የምትፈልጉ በሶሻል ሚዲያ፣ በኢሜው፣ በቴሌግራም፣ በዋትሳፕ እንዲሁም በዩቱብ ላይ መከታተል ትችላላችሁ። እላችኋለሁ ውዶቼ እንግዲህ እስካሁን ድረስ ባያችሁት ቪዲዮዎች ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልን። ቀጣይ ቪዲዮ ይህ የምትመለከቱት እንግዲህ ምርጥ የሆነ አልጋ እንግዲህ ሙሉ ለሙሉ ተጠናቆ ነገ ወደ ቤቱ ይገባል። ይሄንን ወደ ቤቱ የሚገባውም እንግዲህ አልጋ ድሪሲንግ እንደዚሁ ደግሞ ብፊዋን ነገ ከቲቪስት አንዱ ጋር ወደ ቤቱ ይዘንለት እንገባለን እሲ እሱም ቪዲዮ ደግሞ ይዘን እስከምንመጣ ድረስ ሰላማችሁን ብዝት አላህ ያድርግልን ላይክ ሼር ሰብስክራይብ በማድረግ እንዲሁም ደግሞ እስከ መጨረሻ ድረስ አብራችሁን በመቆየታችሁ ትልቅ ምስጋና አለን ይላችኋል ሳይድ አረቢያ መጅሊስ ረመዳናችንን በሰላም እንደጀመርነው በሰላም ጾመን የምንጨርስ ሰዎች አላህ ያድርገን በድጋሜ ረመዳን ሙባረክ እያልን ዛሬ ቆይታችን በዚሁ እናጠናቅቃለን። ሁሉ ዳራችሁን አላህ ይባርክላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ።